የሀዋሳ ከተማ ምክር ቤት ሁለተኛ ዙር አስረኛ ዓመት የስራ ዘመን ሁለተኛ አስቸኳይ ጉባኤውን አካሂዷል። በአስቸኳይ ጉባኤውም በከንቲባነት ለመሾም በአቶ አብርሃም ማርሻሎ የቀረቡት እጩ አቶ ጥራቱ በየነ በምክር ቤቱ በሙሉ ድምፅ ጸድቋል። ከንቲባውም በምክር ቤቱ ፊት ቀርበው ቃለ መሐላ ፈጽመዋል። በቅንነት፣ በታማኝነት

የሐዋሳ ከተማ አስተዳደር ከንቲባ አቶ ጥራቱ በየነም በከተማዋ የኮሪደር ልማትን ለማሳደግ የስራ እድል ፈጠራንና አገልግሎት አሰጣጥን በተቀላጠፈ መልኩ ለመስጠት አበክረን እንሰራለን ብለዋል። በአዲስ እሳቤ የተጀመረው የኮሪደር ልማት ስራ በመዲናችን አዲስ አበባ ተጀምሮ በአሁኑ ወቅት ከተማችን ሐዋሳን ጨምሮ በበርካታ ከተሞች ተስፋፍቶ ከተሞቻችን ለአመታት ተጫጭኗቸው የነበረውን እርጅናና ጉስቁልና በማራገፍ ዳግም በአዲስ እሳቤ እንዲለሙ በመደረጉ በአጭር ጊዜ የተገኘው ውጤት ዓለም እውቅና እየሰጠው ይገኛል። በመሆኑም ከተማችን ሀዋሳ ከአዲስ አበባ በመቀጠል በኢትዮጵያ ብሎም በአፍሪካ ተመራጭ የመኖሪያ የቱሪዝም እና የኮንፈረንስ ከተማ ለማድረግ ከፍ ያለ ራዕይ ሰንቀን በተገኘው ውጤት ሳንዘናጋ መስራት እንዳለብን አሙን ነው። ሁሉም የመንግስት አገልግሎቶች በቅልጥፍና በጥራት እንዲሰጡ የአንድ ማዕከል የመሶብ አገልግሎትን ጨምሮ ተገልጋይ የሚበዛባቸው ተቋማትን በዘመናዊ አገልግሎት አሰጣጥ ስርዓት እንዲኖራቸው በትኩረት የምንሰራ ሲሆን በየደረጃው የሚሰጡ አገልግሎቶች ከእንግልት ከብልሹ አሰራር ከእጅ መንሻ የጸዱ እንዲሆኑ ለማስቻል በጥልቅ ዲስፕሊን 24 ሰባት በሚል የስራ መርህ ተግባራዊ የምናደርግ ሲሆን በዚህ ሂደት ነዋሪዎችን፣ ባለድርሻ አካላትን በማሳተፍ የቅሬታ ፈታት ስርዓትን በመዘርጋትና በፍጥነትና በጥራት እንዲጠናቀቅ በትኩረት የምንመራ ይሆናል። ሀዋሳ ከተማን ከሌሎች ከተሞች የበለጠ ተወዳዳሪ፣ ለኑሮ ምቹና የመዝናኛ መዳረሻ በሚደረገው ርብርብ ትልቁን ኃላፊነት ለመውሰድ ቃል እገባለሁ ብለዋል ከንቲባው አቶ ጥራቱ በየነ። ሀዋሳ ከተማን የኢትዮጵያ ብሩህ የወደፊት እጣፋንታ ማሳያ የበለጸገች የመኖሪያና የመዝናኛ ከተማ ለማድረግ የነደፈውን ራዕዩን እንዲሆን የማስተባበር ሚና እንደምወጣ በእኔ ላይ እምነት በመጣሉ በመሆኑ ይህንን ኃላፊነት በሚገባ ተገንዝቤያለሁ። ይህንን ኃላፊነትም ለመወጣት በድጋሚ ቃል እገባለሁ። በዚህ አጋጣሚ የተሰጠኝ ሕዝብን የማገልገል ኃላፊነት ባለኝ እውቀት እንደዚሁም በመዲናችን አዲስ አበባ ባገኘሁት ልምድና አቅም ከስራ ባልደረቦች ጋር በመሆን የከተማዋን ሁለንተና የብልፅግና እንዲረጋገጥ የተነደፉ የአጫጭርና የመካከለኛ ዕቅዶች እንዲሳኩ በቅንነት፣ በታማኝነት፣ በትጋትና በፍትሃዊነት ለማገልገል ዝግጁ መሆኔን በታላቅ ትህትናና ከልብ በመነጨ ምስጋና በድጋሚ ማቅረብ እወዳለሁ። አቶ ጥራቱ በየነ አክለውም በቀጣይ የብልጽግና የመደመር መንገድን በመከተልና የጋራ እድገትና ተጠቃሚነትን አጎልብቶ ለመንቀሳቀስ ይጠበቅብናል በማለት ጥሪ አቅርበዋል። በቀጣይነት ትኩረት ሰጥተን የምናከናውናቸው ዋና ዋና ጉዳዮችን ብቻ ጠቀስኩ እንጂ በመሀል ከተማና በዙሪያ ያሉ የገጠር አካባቢዎችን ጨምሮ ነዋሪዎች የሚያነሷቸው የውሃ፣ የመሰረተ ልማት፣ የመልካም አስተዳደር ጥያቄዎች እና ሌሎች ህዝብ የሚያነሳቸው ጉዳዮች እንደ የችግሮቹ አጣዳፊነትና የከተማውን የበጀት አቅም ባገናዘበ መልኩ ቅደም ተከተል በመስጠት ለመፍታት ጥረት የምናደርግ ይሆናል። የብልጽግና የመደመር መንገድ ማንንም የማያገል በወንድማማችነትና በህትማማችነት ለጋራ እድገትና ተጠቃሚነት የሚንቀሳቀስ እንደመሆኑ የሲዳማ ብሔራዊ ክልላዊ መንግስት መዲና የሆነችው ሀዋሳ ለሁሉም የከተማችን ነዋሪዎች የተመቸች የመልካም አስተዳደር የሰፈነባት ነዋሪዎች በፍቅርና በሰላም የሚኖሩባት ከተማ እንድትሆን በድጋሚ አጠናክረን እንሰራለን። በኢንቨስትመንት ለመስራት ፈቃድ ወስዳችሁ ወደ ስራ የገባችሁ ባለሀብቶችን ወደ ሀዋሳ በመምጣት ኢንቨስት እንድታደረጉ፣ ጀምራችሁ ያቆማችሁት ግንባታ ወይም የዘገየ ግንባታ ካለ እንድታፋጥኑ በዚህ አጋጣሚ ጥሪ ያቀርባሉ። ንጹህ አረንጓዴ፣ ለነዋሪዎች የምትመች በዓለም አቀፍ ደረጃ ተወዳዳሪ የሆነችና የኢትዮጵያውያን ብሩህ የወደፊት እጣ ፋንታ የምትወክል የበለጸገች ሀዋሳን በጋራ እውን እናድርግላለሁ። ፈጣሪ ህዝቦቿንና ሀገራችን ይባርክ። አመሰግናለሁ።